በጣም እንዴት ናችሁ? የቻናላችን ቤተሰቦች፣ በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ አዲስ የሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም በኦንላይን በልዩ እገዛ መማር እንፈልጋለን የምትሉ በግልም ሆነ በግሩፕ ማለት ነው እየገባችሁ ከታች በማስቀምጥላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ አናግሩም ማለት ነው። በተጨማሪም የመጽሐፍ ቅዱስ ጥናት እንዲሁም የቅዱስ ቁርአን ቅዱስ ቁርአን መቅራት ለምንፈልገው ማለት ነው፣ የክርስቲያንና የሙስሊም እህቶች ወንድሞች ማለት ነው። ትምህርቱን ቅዳሜና እሑድ በነጻ እየሰጠን ስለምንገኝ በኢሞ በቴሌግራም እንዲሁም በዋትስአፕ ከታች ባለው ስልክ እየገባችሁ አናግሩም ማለት ነው። በዛሬ ቆይታችን እንግዲህ ከዚ ፍተር ችላችሁ በነበረው ቪዲዮ በስድስት ስድስት ፊደላት ማለት ነው ከሀ ጀምሮ እስከ ሳይድረስ ባሉ ፊደላት ማለት ነው፣ እንዴት ቃላትን መመስረት እንችላለን የሚለውን በእያንዳንዱ ፊደል ማለት ነው አይተን ነበረ። ዛሬ በሚኖረን ቆይታ ደግሞ እንግዲህ በሚኖረን ቆይታ ባሉ ፊደላት ማለት ነው፣ በምታች ፊደላት እንዴት ቃላትን መመስረት እንችላለን የሚለውን አንድ አንድ አብረን ያለን ማለት ነው። ይህንን ቪዲዮ እስከመጨረሻው መከታተል አትርሱ። ፈራችሁን ቆዩ። እሺ፣ መጀመሪያ ሁሌም እንደምናደርገው ከላይ ያሉትን ከላይ ያሉትን ፊደላትን ቆጥረን እና ከዛም በኋላ ወደ ቀኝም ወደ ግራም ዛ ቃላትን አብረን እንባለን ማለት ነው ሻ

ሸጋ፣ ሸጋ ሹ ሹል፣ ሹል፣ ሹል ሺ ሺ ስንል የሺ ቤት መጀመሪያ ሰለማናገኝ ማት ነው። የአንቤት አስቀደበን የሸንቤትና ያስከተላ ማለት ነው። ሺ ሻ ስንል ደግሞ ሻማ ሻማ ሻማ ሼ ስን ደግሞ አሁንም በተመሳሳይ የሼ ቤት ስለማናገኝለት ቃል ማለት ነው። ሼት እሼት እሼት እንላለን። ስድስተኛ በሺ ደግሞ ሺ ስን ደግሞ ሺ በት ሺ በት ሰባተኛ ሾ ስንል ሾ ላ ሾ ላ ሾ ላ ሾ ላ ለማለት ነው። ቀጣይ የምናየው ወደ ቀቤት ነው የምናደርገው ቀ ቁ ቂ ቃ ቄ ቅ ቆ ቆ ቄ ጣ ቂ እሺ፣ እሺ። በቀቤት ደግሞ እንግዲህ ስንል

ቃት ብቃት ብቃት ብቃት ቦ ስንል ቦ አ ቦ አ ቦታ እንላለን ማለት ነው። እሺ ጉዲሻችን ከተቤተሰቦች ማለት ነው። ዛሬ እንግዲህ ከሸ ጀምሮ በሸ በቀ እና በቤተሰብ እንዴት ቃላትን መመስረት እንችላለን የሚለውን ለማየት ይችላል ማለት ነው። ይህንን ትምህርት በግልም ሆነ በግሩፕ በኦንላይን በልዩ ገዛ መማር ለምፈልጉ ማለት ነው፣ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። እንዲሁም የመጽሐፍ ቅዱስ እና የቅዱስ ቁርአን ትምህርት መማር ለምፈልጉ በነጻ ማለት ነው። እንዲሁ በተመሳሳይ ከታች በማስቀምጥላችሁ ስልክ እየገባችሁ አናግሩ ማለት ነው። ይህንን ቪዲዮ ላይክ በማድረግ ጀምሩ፣ እንዲሁም ሳብስክራይብ አድርጉ ቻናሉን። ቪዲዮ የሚጠቅማ ብላችሁ ለምታስቡ ሰው ሸር አድርጉ ማለት ነው። ሁላችሁም